እንኳን ደሳላችሁ፣ እንኳን አብሮ ደሳለን። ዛሬ ትልቅ የሆነ ምስራች ከሮም ካቶሊክ ቤተ ክርስቲያን ተሰምቷል። ዘንድሮ የማንሰማው የምስራች አይነት የለም። ብዙ ሰው ሕይወቱን፣ ማንነቱን ወደሚቀይረው ወደ ኢየሱስ ክርስቶስ እየተመለሰ ነው። ዛሬ ከካቶሊክ ቤተ ክርስቲያን የወጣ መረጃ እንደሚያመለክተው እንዲህ ይላል። ከካቶሊክ ቤተ ክርስቲያን ለረጅም ጊዜ አስተምሮ የነበረውን ማርያም በማዳን ውስጥ ከኢየሱስ ጋር ድርሻ አላት የሚለውን አስተምሮ እና ቤዛዊት ዓለም የሚለውን ስያሜ በመለወጥ አዳኝ ኢየሱስ እንጂ ማርያም አይደለችም የሚለውን መግለጫ ዛሬ አውጥታለች። በዛሬው ዕለት የሮም ካቶሊክ ቤተ ክርስቲያን የዓለም ቤዛ ኢየሱስ እንጂ ማርያም አይደለችም በማለት ይፋ አድርጋለች። የጌታችን ኢየሱስ ክርስቶስም የተባረከ ይሁን። ማርያም በማዳን ውስጥ ከኢየሱስ ጋር ድርሻ እንዳሌላትና ድርሻ ሊኖራት እንደማይችል በመግለጽ በመግለጽ ተገቢውን ምላሽ በመስጠት ትክክለኛውን ውሳኔ የካቶሊክ ቤተ ክርስቲያን ወስናለች። ኢየሱስ አስታራቂነት ምልጃነት፣ ብቸኛና ማርያም ልትጋራው የማይገባ እውነት እንደሆነም አስታውቀዋል። ኢየሱስ ብቸኛ አስታራቂ ነው በማለት ፍጹም አምላክና ፍጹም ሰው ለሆነው ለኢየሱስ ተገቢውን ምላሽ ተገቢውን እውነት ተናግረዋል። የጌታችን የኢየሱስ ክርስቶስ ስም የተባረከ ይሁን። እንደምታውቁት በካቶሊክ ቤተ ክርስቲያን ውስጥ በማርያም አማላጅ እንደሆነች፣ የዓለም ቤዛ እንደሆነች አጽንኦት ተሰጥቶ ይነገራል፣ ያስተምራሉ፣ በደንብ አድርጎ ያወራሉ። አሁን ግን ሀሳባችን ቀይረናል። ምንድን ነው ተብሎ ሲጠየቁ ኢየሱስ ክርስቶስ ነው አማላጅ፣ ኢየሱስ ክርስቶስ ነው ቤዛ፣ ኢየሱስ ክርስቶስ ነው የዓለም መድኃኒት። ይሄ ማለት እስከ ዛሬ የሄድንባቸው መንገዶች ትክክል አይደሉም፣ ትክክል አልነበረም በማለት ሀሳባቸውን ለውጠዋል። በሀገራችን የምትገኙ ካቶሊካውያን እንኳን ደስ አላችሁ የዓለም ቤዛ የዓለም መድኃኒት የዓለም አማላጅ ኢየሱስ ክርስቶስ እንደሆነ ከሮም ካቶሊክ ቤተ ክርስቲያን ተገልጾላቸዋል። እናንተም በሀገራችን የምትገኙ የካቶሊክ እምነት ተከታዮች ይህንን እውነት በፍጹም ልባችሁ በማመን ኢየሱስ ክርስቶስ አማላጅና ትክክለኛው የእግዚአብሔር መገለጥ እንደሆነ የእግዚአብሔር ዓለምን ሊያድንበትና ዓለምን ሊቤዥበት ወደ ዓለም የላካው ኢየሱስ እንደሆነ ከማርያም ወደ ኢየሱስ ክርስቶስ አይናችሁን እንድታዞሩ እነግራችኋለን። የጌታችን ኢየሱስ ክርስቶስ ስም የተባረከ ይሁን ዛሬ ትልቅ ምስራት ተሰምቷል ይህን እውነት ለሌሎች እንድታጋሩ ለብዙዎች እንድታደርሱ በጌታ ፍቅር እነግራችኋለሁ ተባረኩልኝ